መሬት ፕሮግራሜን እስክጨርስ ሚሳይል እንዳይተኩስብኝ እንጂ ሰሜን ኮሪያን እናያታለን። ኪም ጆንጉን መጣሁልህ፣ ሰላም የለም። እረ፣ ይኸውና የትኛውም ሀገር አይደለውም። አሁን ጦርነት ነው። ኪም ጆንጉን ግዛት ውስጥ ገብቶ ቪዲዮ የሰራ የመጀመሪያው ኢትዮጵያዊ ዩቲዩበር ነኝ ማለት ነው። ይሄ ቪዲዮ 120 ላይክ ካላገኘ፣ ይኸው ኪም ጆንጉን በቅርቤ ነው ተኩሰው። አሁን እንግባ

መንግስታት ያሉበት ሀገር የሁለቱም ሰራዊት የሰፈረበት ድንበር መሀል ላይ ድንገት ብትገኙ ዛሬ እሱን የምናደርገው ቀልድ እንዳይመስላችሁ፣ ያለሁት ደቡብ ኮሪያ ነው። ከደቡብ ኮሪያ ሴውል ከተማ ያለውት ያለሁት የደቡብ ኮሪያ ዋና ከተማ ከዚህ በመቶ ኪሎ ሜትር ርቀት ላይ ድንበሩ አለ። የሰሜን ኮሪያ ሰሜን ኮሪያ ማናት? የኪም ጆንጉን አገር አይ፣ ሲቢኤም በየጊዜው ይተኩሳል። በየጊዜው ቴንሽን ነው። ከተማ ውስጥ አገር ውስጥ የምታዩ በጣም የጦርነት ቴንሽን አለ። በጣም ከባድ ነው ሰው። ዛሬ የምንሄደው እንግዲህ ዲኤምዚ ወደሚባለው፣ ይህም ማለት በሰሜን ኮሪያና በደቡብ ኮሪያ መሀል ያለ ነፃ መሬት ነው የምንሄደው ታሪኩን እያወራኋችሁ እዛ ድንበር ላይ ሰራዊቶቹ የተፋ ጠጡበት መሀል ድንበር ላይ ምን ይመስላል? በጣም የሚገርም ኤክስፒሪየንስ ነው። ከብዙ ሰዎች ጋር ማብሬ አብሬ የምሄደው አብራችሁን ቆዩ። አብራችሁን ተጓዙ። ሰብስክራይብ ካላደረጋችሁ ግን፣ የደወል ምልክቷን ካልተጫናችሁ ግን ያው ከኪም ጋር በቅርብ ርቀት ስለሆንኩኝ። ለማንኛውም ሰብስክራይብ አድርጉ። አብራችሁን ቆዩ። ዛሬ የተለየ ጉዞ ነው። እንደዚህ አይነት ቪዲዮ ሰርቼ አላቅም። አብረን እንጓዝ። ከኋላ የምትመለከቱት ቢሮዎች አካባቢ ደርሰናል። ሶ ምንድን ያደረጉት ፓስፖርታችንን የሁላችንም ተቀበሉ እና ባጅ ሰጡን። ትሬሲ የምትባል ሴት ናት እኛን ያመጣችን። ሶ ትሬሲ ለሁላችንም ወደ ቦርደሩ ለምንሄደው ሰዎች ባጅ ሰጠችን። ከዛ በኋላ ፓስፖርታችንን በጠቅላላ ይዛ ገብታለች። እስኪጣራ ማለት ነው ማንነታችን ይታያል። እንዲሁም ወደዛ የምንከፍለው የቦርደር ፊ ያለ እሱንም ተከፍሎ አንድ ላይ ይመጣል ማለት ነው። ስለዚህ በር ላይ ቆመን እየጠበቅናት ነው ትሬሲ ማለት ነው። ባጃችንን በአንገታችን እንድናረግ ተነግሮናል። ከዛ በኋላ ፓስፖርታችንን ይመለስልንና ወደዛ ወደምንሄድበት ያለበት ዲሚሊተራይዝድ ዞን እንሄዳለን ማለት ነው። አሁን በጣም በቅርብ ርቀት ነው ያለነው ከሰሜን ኮሪያ በጣም በጣም በጣም በቅርብ ማፕም ላይ ባሳያችሁ በጣም በጣም በቅርብ ያለነው ከሰሜን ኮሪያ ከኪም ጆንጉን ጋር ምን ልበላችሁ። ኪም ጆንጉንን ጻፉልኝ ኮመንት ላይ እምልላችሁ። ስለምንሄድበት ቦታ የተወሰነ ማብራሪያ ልስጣችሁ። አሁን የምንሄድበት ቦታ በቁጥጥር ስር የሚገኘው በተባበሩት መንግስታት ድርጅት ነው። በደቡብ ኮሪያ ና በሰሜን ኮሪያ መካከል ላይ ያለ የድንበር ቦታ ነው። ምክንያቱም እንደምታውቁት እንግዲህ የኮሪያዎች ታሪክ ብዙ የተወሳሰበ አይደለም፣ ግልጽና በጣም አጭር የሆነ ታሪክ ነው ያላቸው ምክንያቱም በፊት አንድ ህዝቦች ነበሩ። ኮሪያ የምትባል ሰፊ ሀገር ነበረች። ከዚያ በኋላ ጃፓን መታ ኮሪያን ወረረቻት። ከዚያ በኋላ ከጃፓን ወረራ በኋላ ጃፓን ከጊዜ በኋላ ኮሪያን ለቃ ስትሄድ ኮሪያዎችን ለሁለት ከፍላን ሄደችው ሰሜንና ደቡብ ብላ፣ ደቡቡን ፓርት ወይም እኔ አሁን ያለሁበትን ደቡብ ኮሪያን ለአሜሪካኖች አስረክባ፣ እንዲሁም ደግሞ ኪም ጆንጉን ያለበት ደግሞ ሰሜን ኮሪያን ደግሞ ለሶቪየት ህብረት አስረክባ ለሁለት ከፋፍላቸው ሄደች ማለት። እነዚህ አሁን እነዚህ ሁለት ሀገራት ድንበራቸውን ከፍለው ውጊያ አድርገዋል። እንግዲህ እንደምታውቁት በ19 48 ሰሜን ኮሪያ ድንበር አልፋ በመምጣት ወይም የኪም ጆንግን አያት በሚመሯት ጊዜ ድንበር አልፈው በመምጣት ደቡብ ኮሪያን ወረዋል፣ ጎረቤታቸው። ከዚያ በኋላ ደም አፋሳሽ ጦርነት አድርገዋል፣ የድንበር ጦርነት። በጣም ለሶስት ለአራት ለአመት የቆየ ሰፊ ውጊያ ካደረጉ በኋላ ኢትዮጵያም በዛ ውጊያ ለደቡብ ኮሪያ ወግና ተዋግታ እንደነበር ታውቃላችሁ። የኮሪያ ዘማቾች እየተባለ ታሪኩን በስፋት ይነገራል። ከዛ በኋላ እነዚህ ሁለት ሀገራት በስተ መጨረሻ እንግዲህ እንደተከፋፈሉ ሰሜንና ደቡብ ሆነው ቀሩ ማለት ነው። ታሪካቸው ይሄ ነው። እንግዲህ ከዛ በኋላ ጦርነቱን ለመቋጨት በተደረገው ስምምነት ላይ የድንበር ጉዳይ ስላላስማማቸው በመሃል የተባበሩት መንግስታት ድርጅት ገብቶ የተባበሩት መንግስታት ድርጅት ሁለቱንም አካላት ምንድን ነው ያላጋቸው? ሁለት ሺህ ሜትር ሁለት ሺህ ሜትር እንዲርቁ ነው ያደረጋቸው። ሁለት ሺህ ሜትር ደቡብ ኮሪያም ሁለት ሺህ ሜትር ወደዛ እንድትርቅ ካለችበት ቦታ፣ ሰሜን ኮሪያም ካለችበት ቦታ ሁለት ሺህ ሜትር እንድትርቅ አደረገና በመካከሉ ያንን የቦርደር አዋሳኝ ቦታ ዲኤምዚ ዞን ይባላል። ዲኤምዚ ዞን ማለት ዲሚሊተራይዝድ ዞን ማለት ነው። ምንም አይነት ሰራዊት የማይንቀሳቀስበት የተባበሩት መንግስታት ድርጅት የሚቆጣጠረው ነፃ መሬት ማለት ነው። በሁለቱ መካከል ያለ ሰው ዛሬ ጉብኝታችን ወደዛ ነው የሚሆነው የሁ ሁለቱ ወንድማማች የሆኑ ታሪክ ያላቸው በጣም ረዥም አመት የኖሩ እንግዲህ የዛሬ 67 ዓመት ቢሆነው ነው ይሄ ታሪክ፣ ብዙ ረጅም አይደለም። ሶ ከዛ ጊዜ በኋላ ተከፋፍለው ጎረቤታሞች ሆነው በጠላትነት የሚተያዩ፣ በዚያ በኩል ሚሳኤል በየጊዜው የሚተኮስ፣ በዚህም በኩል በየጊዜው ከነአሜሪካ ጋር አጋር ሆና በጎረቤቷ ላይ የምትዝት፣ ሁለቱም ወንድማማቾች በርስ በርስ ጦርነት ተከፋፍለው ሁለት ሀገር ሆነው ዛሬም ድረስ ጸባቸው ሳይበርድ ዛሬም ድረስ ቆይቷል። ድንበራቸው ለመሆኑ እንዴት ይሆን? ዛሬ ወደ ድንበራቸው ቦታ ሄደን የተባበሩት መንግስታት ድርጅት የሚቆጣጠረው ቦታ ላይ ሆነን ይሄንን ሁኔታ እንመለከት እንመለከተዋለን ማለት ነው። ፓስፖርታችን እንውሰድ፣ ተጠራ። አሁን የድንበር ወታደሮች መጥተዋል። ወታደሮቹ ፓስፖርታችንን እያዩ ነው። ምክንያቱም የደቡብ ኮሪያን ድንበር ልናቋርጥ ነው። አሁን ደቡብ ኮሪያን ድንበር አቋርጠን ከሰሜን ኮሪያና ደቡብ ኮሪያ መካከል ልንሆን፣ ፖሊሶቹ እየመጡ ነው። ይኸውና እንደምታዩት ቼክ እያደረጉ ነው። አሁን ከደቡብ ኮሪያ ወጥተናል። በዩናይትድ ኔሽን ቁጥጥር ውስጥ ያለ መሬት ውስጥ ገብተናል። ከኖርዝ ከሳውዝ ኮሪያ መሀል ያለ ይህ መሬት ነፃ መሬት ነው። በምንም ሀገር ውስጥ አይጠቃለልም። ይሄ የምትመለከቱት ከኋላ ያለው ባቡር ደግሞ ለመጨረሻ ጊዜ ሰሜን ኮሪያ እና ደቡብ ኮሪያ የተገናኙበት ባቡር ነው፣ ማስታወሻ ነው። ብዙ ሰዎች እዚህ ጋር ተላቅሰው የተለያዩበት ብዙ እንባ ብዙ ፍቅር የፈሰሰበት ቦታ ነው። ከኋላ የምትመለከቱት ይሄ ባቡር ማለት ነው። እዚህ ጋርም እንግዲህ ሰሜን ኮሪያና ደቡብ ኮሪያም ወደፊት ምናልባት ሰላም የሚፈጥሩ ከሆነ የመጀመሪያው ባቡር ስቴሽን ሊሆን የሚችለው ይሄው የምትመለከቱት ቦታ ነው ማለት ነው። ይህ ከኋላ የምትመለከቱት እንግዲህ ጥብቅ የሆነው የሰሜን ኮሪያ እና የደቡብ ኮሪያ ድንበር የታጠረው አጥር ነው። እንደምታዩት አጥሩ ላይ ብዙ ማስታወሻዎች አሉ። ሰሜን ኮሪያውያን፣ ደቡብ ኮሪያውያን የጻፏቸው ማስታወሻዎች፣ የሰላም ማስታወሻዎች እያንዳንዳቸው እዚህ ላይ ተጽፈዋል። እንግዲህ ሰላም ይመጣል በሚል አሁንም ትልቅ ተስፋ ተሰንቋል ማለት ነው። ይሄ የመጨረሻው ትሬን ስቴሽን ነው። አሁን ያለሁት እዚህ ጋር የመጨረሻው ማለት በቃ ሰሜን ኮሪያና ደቡብ ኮሪያ መሀል ያለው ግንኙነት ለአንዴና ለመጨረሻ ጊዜ ሲበጠስ እዚህ ቦታ ላይ ነው። እነዚህ ሁለቱ ዜጎች እንግዲህ የተለያዩት ማለት ነው። ይኸውና እዚህ ጋር ባቡር ስቴሽኑ ይሄውላችሁ። ባቡሩ እንግዲህ በሰሜን ኮሪያ እና በደቡብ ኮሪያ መሀል ምናልባት ወደፊት ሰላም የሚፈጠር ከሆነ ይሄ ቦታ የመጀመሪያው ባቡር ስቴሽን ይሆናል። ወይም ደግሞ ዮኮብ ወደሚባል ስቴሽን ነው የሚሄደው ይሄ ባቡር። ዮኮብ የሚባለው ስቴሽን ደግሞ ፒዮንግያንግ ከምትባለው የሰሜን ኮሪያ ዋና ከተማ በቅርብ ርቀት ላይ የሚገኝ ዮኮብ የሚባል ስቴሽን ላይ ነው የሚሄደው። አሁን እንደዚህ ቆሞ በዩናይትድ ኔሽን ወይም በተባበሩት መንግስታት ድርጅት ስር ሆኖ እንደዚህ ይታይ እንጂ ብዙ ሰዎች በተለይ ብዙ ደቡብ ኮሪያውያን፣ ብዙ ሰሜን ኮሪያውያን ይህንን ባቡር ስቴሽን ሰዎችን ሲያዩ እንባ የሚቀድማቸው የሚያለቅሱ የሚያነቡ በጣም ብዙ ናቸው። ከዶክመንተሪዎችም ላይ ተመልክቻለሁ ማለት ነው። እና እንደምትመለከቱት እንዲህ አሻግራችሁ ሰሜን ኮሪያን ከርቀት ትመለከቷት አላችሁ። ቀጥታ ከፊት ለፊት የምትመለከቱት ድልድይ ሰሜን ኮሪያ ነው። ያ ተራራ ሰሜን ኮሪያ ነው። ሰሜን ኮሪያ ኪም ጆንጉን ሀገር ሰሜን ኮሪያ ነው ያኛው። እንግዲህ ፕሮግራሜን እስክጨርስ ሚሳይል እንዳይተኩስብኝ እንጂ ይሄ የምትመለከቱት እንግዲህ ዩናይትድ ኔሽን ወይም ደግሞ የተባበሩት መንግስታት ድርጅት የሚቆጣጠረው ቦታ ማለት ይሄ የምትመለከቱት ቦታ ነው። ይሄ የምትመለከቱት ድልድይ አለ፣ ድልድዩ ተሰብሯል መሀል የኦልሬዲ ጦርነት ስለነበረ ማለት ነው። ሶ በዛ በኩል ጋራውና ይሄ የምትመለከቱ ዚች ጋ ያለችው ተራራ ና ይሄኛው አጥር በቃ መሀል ያለው የዩናይትድ ኔሽን የሚቆጣጠረው ቦታ ላይ ነው። ዲኤምዚ ዞን ይባላል። ዲሚሊታራይዝድ ዞን ነው። በዛኛው በኩል የሰሜን ኮሪያ ሰራዊት አለ፣ በዚኛው በኩል ያለ ደግሞ የደቡብ ኮሪያ ሰራዊት አለ። ሁለቱም ቦርደራቸውን ኮንትሮል አድርገው መሀል ላይ ደግሞ ዩናይትድ ኔሽን ሰፍሮ የነሱን ሰላም ያስከብራል ማለት ነው። ሶ ወደ ሚሊታሪ ዞኑ ደግሞ እንገባለን ማለት ነው። አሁን እዚህ በዩናይትድ ኔሽን ቁጥጥር ውስጥ ባለ መሬት ላይ ካምፖች ነው የምትመለከቱት። የሚሊታሪ ካምፕ፣ ሚሊታሪዎች መኖሪያዎች ምናምን ነው እየተመለከት ነው ያለ ነው ማለት ነው። ያው ዝም ብለው የሚፈጥሩባቸው ነገር ነው እንጂ አያስፈራም ግን ያው ላይክ አላደለ ቁጥጥሩ፣ ድንበሩ ምናምን በቃ ፍተሻው፣ የፓስፖርት ጠየቀው ምናምን፣ እሱን ስታየው ትንሽ የሆነ የማስፈራት ድባብ አለው። እውነት ለመናገር የሆነ ጭንቅ የማለት ድባብ አለው፣ ግን ብዙ የሚያስፈራ ቦታ አይደለም። ያው እዚህ ሚሊታሪው የዩናይትድ ኔሽን የተባበሩት መንግስታት ድርጅት ሚሊታሪው እዚያ ያለው የሰፈረው ሰላም አስከባሪ ሀይሉ የሚሰራቸው ያው እርሻዎች ምናምን ምናምን ታያላችሁ። እሱ ነው ያለው ተፈጥሮ በቃ ዛፉ፣ ደኑ እሱን እያያችሁ ነው የምትሄዱት። እንግዲህ አሁን ሰሜን ኮሪያን ለማየት ነው እየሄድን ያለ ነው። ሰሜን ኮሪያን እናያታለን። ዮንጉን መጣውል እንደምታዩት የዩናይትድ ኔሽን መኪኖች ናቸው እነዚህ፣ ግንባታ የሚያከናውኑ ለሚሊታሪው እንቅስቃሴ እዛ፣ ገምታ ያላችሁ መኪኖች በሙሉ ዩናይትድ ኔሽን ናቸው። በሙሉ የሚያጠልቁት ቆብ ሰማያዊ በነጭ የዩናይትድ ኔሽን አርማ ነው። ቀስ ብዬ ማወራው ከጎን ያሉትን ሰው እንዳረብሽ ነው። ይሄ ቦታ እንግዲህ ብዙ ብዙ ደም የተፋሰሱበት ሰሜን ኮሪያ ና ደቡብ ኮሪያ ብዙ ደም የተፋሰሱበት ቦታ ነው። ከመከፋፈላቸው በፊት ብዙ ብዙ ደም የተቀቡበት ቦታ ነው እንግዲህ የተዋጉበት ቦታ ነው ይሄ። አስባችሁታለሁን እዚህ ሮኬት ተተኩሱባይ እዛ ላይ ታዩታላችሁ። ሰማያዊ እሱም የሚሊታሪ ካምፕ ነው መጋዘን ፋይናሊ ዲኤምቪ ደርሰናል ማለት ነው። ተጉዘን ከኋላ ይም እንደምታዩት ዲኤምቪ የሚለው ምህጻረ ቃል ተጽፏል። ሰዎችም ፎቶ የተነሱበት ይሄ ቦታ ዲሚሊታራይዝድ ዞን ማለት ነው። እንግዲህ አ ነጻ መሬት እንግዲህ የትኛውም ሀገር አይደለውም አሁን የትኛውም አለም ሀገር አይደለም። ደቡብ ኮሪያም አይደለም፣ ሰሜን ኮሪያም አይደለም። እዚህ ላይ እንግዲህ የተባበሩት መንግስታት ድርጅት የተለያየ ነገር ገንብቶ ሰላም፣ ሰዎች ሰላም እንዲሆኑ አሁን የማንም ሀገር ላይ አይደለም፣ ስለማንም አይመለከተኝም። ለማንኛውም እዚህ ቦታ ላይ የምትጎበኙት ነገር ታናል ነው። ይሄም ታናል በጣም ትልቅ የሆነ ታናል የምናደረገች፣ ዲሚሊተራይዝድ ዞኑ ከተዋቀረ በኋላ እና ሰሜን ኮሪያ እና ደቡብ ኮሪያ መሀል ሰላምም ጸብም የለም ተብሎ በመሀል የተባበሩት መንግስታት ድርጅት ከሰፈረ በኋላ የኪም ጆንግ ኡን አባት መሬት ለመሬት ታናል አስቆፍሮ በጣም ሰፊ ወደ ሰሜን ኮሪያ በተለያየ አቅጣጫ ወደ ደቡብ ኮሪያ ሊያስገቡ የሚችሉ ከሰሜን ኮሪያ ይሄ ዲሚሊታራይዝድ ዞኑን በስር የሚያልፈው ዋሻ አስቆፈሩ ማለት ነው። እና በስር ዋሻውን አስቆፍሮ ታናሉን ወደ ደቡብ ኮሪያ ላይ ወረራ ለመክፈት ማለት። በኋላ ግን የተባበሩት መንግስታት ድርጅት በተለያየ ጊዜ እነዛን ታናሎች ያገኛቸው እስከ ቅርብ ጊዜ እስከ 2000 ዓመተ ምህረት ድረስ በፈረንጆቹ እስከ ዛሬ 20 ዓመት ድረስ እነዛ ታናሎች እየተገኙ ነበር። በዛ ምክንያት አሁን ታናሎቹን ሙሉ በሙሉ የተባበሩት መንግስታት ድርጅት ተቆጣጥሯቸው ሁለቱ ሀገር ላይ ሰፍሯል። ዋሻውንም ያሳያሉ፣ ያው ሴፍ በሆነ መልኩ የተወሰነውን የዋልሻ ክፍል ጆንጉን አባት ቆፍረው ደቡብ ኮሪያን ሊወሩበት ያሉ አቅጣጫዎችን ያሳያቸዋል ማለት ነው። በወታደሮች ነው ሙሉ በሙሉ እንግዲህ ወታደሮች ነው እዚህ ቦታ ላይ ኦሪንቴሽን የሚሰጠው የጉብኝቱ ስርዓት የሚካሄደው ምናምን ሁሉ ነገር በቃ በሚሊታሪ ነው። ሚሊታሪዎቹም ደግሞ ሰላም አስከባሪ ከተለያየ ዓለም የመጡ ሚሊታሪዎች ናቸው። እንዲሁም ደግሞ ከሰሜን ኮሪያም ከደቡብ ኮሪያም ደግሞ የተወከሉ ወታደሮች ድንበር ድንበራቸውን ይጠብቃሉ። እዚህ መሀል ላይ ደግሞ ያለውን የተባበሩት መንግስታት ጥብቅ አድርጎ ይይዛል ማለት ነው። እንግዲህ በየጊዜው ሰሜን ኮሪያ መሪ ኪም ጆንጉን በየጊዜው ሚሳኤል በመተኮስ ምናምን ምናምን እንግዲህ ፕሮቮክ የሚያደርጉ ቦታ ይሄ ነው። አንዱ ቦታ ከተተኮሰ ላይቭ እናየዋለን ዛሬ። በጣም ደስ ብሎኛል በእውነት እዚህ ቦታ ላይ ስለመጣው። ዓለም እንደዚህ የምትቆመው ነው እንግዲህ፣ የተለያዩ ህፃንም ሁሉም ሁሉም ዓለም እንደዚህ ተደጋግፎ ነው የሚቆመው ለማለት ይህን ስታቸው አቆሞታል። ፒስ ስታቸው ነው የሰላም ስታቸው ነው፣ ከምታዩት ይህን ይመስላል። ሶ ይሄ ከኋላ የምትመለከቱት ታናሉን የምታዩበት ቦታ ነው፣ ወይም ያንን የኪም ጆንጉን አባት የቆፈሩትን ቦታ የምታዩት ቦታ ነው። ነገር ግን አሁን መግባት አንችልም። ምክንያቱም መግባት የማልችለው ሁሉ እቃችሁን አስቀምጣችሁ ሎከሪ ይሰጣችኋል እዛ ውስጥ አስቀምጣችሁ ነው የምትመጡት ብለዋል። ስለዚህ እኔ መግባት እችላለሁ፣ እናንተ መግባት አትችሉም። ማለት ቅድም እንግዲህ ከደቡብ ኮሪያ በኩል ወደዚህ ወደ ዲኤምዚ ዞን ሳንመጣ ያሳዩችሁ ባቡር ጣቢያ የላችሁ በዚህ ነበር ባቡር በዚህ ቀጥታ አልፎ ነበረ የሚሄደው ማለት ነው ወደ ሰሜን ኮሪያ ሰላም የለም ሆርነት ነው ጥጫ ነው ስቲል ማለት ቋንቋቸው አንድ ሆነ ከዚህ በኋላ ይሄ ዲኤምዚ ቢሆንም በሁለት ሲከፈል ግን አኩያ አኩያ ሲወሰድላቸው መሬት ይሄ የሰሜን ኮሪያ ግዛት ነው ማለት ፋይናሊ ያለ ነው ሰሜን ኮሪያ ነው ማለት ነው ኪም ጆንግን ግዛት ውስጥ ነው ያለ ነው አሁን ማለት ነው ሰላም ቢሆን ኖሮ ወደዚህ ሰሜን ኮሪያ ነው ከኋላ ምናምን አስበዋል እንደዚህ በቃ ሶ የቀረጽኩ ምናምን ኋላ ው ሰሜን ኮሪያ መጥቶ ቪዲዮ የሰራ የመጀመሪያው ሰው ነኝ። ኪም ጆንጉን ግዛት ውስጥ ገብቶ ቪዲዮ የሰራ የመጀመሪያው ኢትዮጵያዊ ዩቲዩበር ነኝ ማለት ነው። በጣም ደስ የሚል ኤክስፔሪየንስ ነው። ላይ አስባችሁታል። እዚህ አካባቢ የሚኖሩ ወታደሮች፣ የተባበሩት መንግሥታት ድርጅት ወታደሮች ምናምን በቃ ላይፋቸውን አስቡ። ምንም ሀገር ውስጥ አይደሉም ነፃ መሬት ላይ ናቸው ምናምን እና በጣም የሚገርም ነው። ብቻ የሰላም ዋጋው ምን ያክል ትልቅ እንደሆነ የሚታዩት። ይሄ ሁሉ እንግዲህ እዚህ ላይ የሚፈስ ብር ለሚሊተሪው፣ ለምኑ የሚፈስ ብር ምን ያክል ለብዙ ነገር መዋል እንደሚችል እና የሰላም ዋጋው በጣም በጣም በጣም በጣም ትልቅ እንደሆነ ነው የሚያመለክተው። በተለይ በዚህ በባየኋቸው ሀገሮች፣ በዚህ በእስያ በተለይ ስትዞሩ የሰላም ዋጋው ምን ያክል ትልቅ እንደሆነ ሆነ እንገነዘባለን። የእኛ ሀገርም ዋና ሆኖ ይህን ይመስላል። እንግዲህ ይሄ መሀሉ አጋማሽ እንደምታዩት እዛ ጋር እንደተጻፈው ወደዛ ሰሜን ኮሪያ ነው፣ ወደዚህ ደግሞ ደቡብ ኮሪያ ነው። ሶ በዚህ ከዚች በኋላ እዚ ዲኤምፍዚ ዞን ውስጥ ከዚች በኋላ ሰሜን ኮሪያ ነው በሙሉ። በዚህ አቅጣጫ አሁን እንዳለ ሰሜን ኮሪያ ነው፣ የኪም ጆንጉን ሀገር ነው። በዚች ቦታ ደግሞ እንዳለ ደቡብ ኮሪያ ነው። አንድ እርምጃ ሲሻገር ኖርዝ ኮሪያ ገባለሁ ማለት። እንግባ ኖርዝ ኮሪያ ይህ አሁን የምገኝበት ክፍል ደግሞ ያለው ደቡብ ኮሪያ ውስጥ። ደቡብ ኮሪያ ውስጥ ያለው ይሄ ክፍል ደግሞ አዳራሽ ነው። ይሄ አዳራሽ ምንድን ነው? ደቡብ ኮሪያ ውስጥ ሆናችሁ ሰሜን ኮሪያን መመልከቻ ማለት። እንደምታዩት ልክ እዚህ ጋር ሲቀመጥ ከፊት ለፊት ባለው መስታወት ቀጥታ የምመለከተው ሰሜን ኮሪያ ነው የኪም ጆንጉ። ይሄ ሰፊ አዳራሽ ነው እንደምታዩት። አሁን ማንም የለም እዚህ ውስጥ። እንደምታዩት ቁጭ ተብሎ ሰሜን ኮሪያን ፊት ለፊት ማየት ይቻላል። የሁለቱ ሀገር ወታደሮች ያሉበትን ቦታ ማየት ትችላላችሁ። እዚህ ላይ እንደምታዩት፣ ቪዲዮ ላይም ያሳያችኋል የሁለቱን ሀገሮች ወታደሮች እንዴት ሆነው እንዳሉ ቢሮ ውስጥ ምናምን ያሳያቸዋል። ይሄ ደግሞ ማፑ ነው። አሁን እንዳልኳችሁ ወደ ደቡብ ኮሪያ ውስጥ ተመልሰናል። ደቡብ ኮሪያ ውስጥ ነው ያለነው። ተመልከቱት። ይሄን ይመስላል ማፑ ማለት ነው። እዚህ ጋር የሰሩት እንግዲህ አሁን እኛ ያለ ነው ይቺ እዚች ቦታ ላይ ነው፣ እንደምታዩት እዚህ ቦታ ላይ ነው አሁን እኛ ያለ ነው። ሶ እዚህ ጋር ያለው ይሄ ቀይ የሚበራው የምታዩት ዲ ሚሊተራይዝ ዞኑ ነው። በዛ ጋር ሰሜን ኮሪያ ነች፣ የኪምጆንጉን ጆንጉን ሀገር። በዚህ ጋር እንግዲህ ደቡብ ኮሪያ ነች ማለት ነው። ሶ ይሄን ይመስላል ማፑ። እዚህ ጋር ቁጭ ብለው አዳራሽ ውስጥ ይመለከቷታል ሰሜን ኮሪያን ቁልቁል የተዘጋችውን ሀገር ማለት ነው። ማንም የማይደርስባትን ሀገር እዚህ ጋር ላይቭ በቀጥታ ከተሞችን ያያል። ግን ኢማጂን አሁን እንግዲህ ትዝታ ያለው ሰው በዛ በኩል ዘመድ ያለው ሰው፣ በጦርነቱ ተለያይተው ያሉ አያቶች፣ እህትማማቾች በጣም ትልልቅ የሆኑ ሰዎች በዚያ በኮሪያ ጦርነት ጊዜ ተለያይተው የቀሩ ሰዎች ትዝታ ሲኖራቸው እዚህ መጥተው ቁጭ ብለው ሰሜን ኮሪያን ከተሞች ይመለከታሉ ማለት ነው። በጣም ብዙ የሚያስገርሙ በጣም ብዙ የሚያስደንቁ ነገሮች አሉት እና የሰላም ዋጋው ምን ያክል ትልቅ እንደሆነ የሚመሰክር ቦታ ነው፣ የሚናገር ቦታ ነው። ስለ ጉብኝታችን ያለን መጨረሻ የሚሆነው ቀጥሎ የምናረገው ነገር ነው። ቀጥሎ የምናረገው ነገር ማለት የሰሜን ኮሪያን ከተማ መመልከት የኪም ጆንግንን ሀገር ሰሜን ኮሪያን እዚያ አሁን ዲሚሊተራይዝ ዞን ውስጥ ሆነን ስለ ደከማይ ነው በጣም ከፍታን የመጣሁት ተራራ ላይ ያለነው አሁን ከፊታችን በቅርብ ርቀት የምትገኘውን የሰሜን ኮሪያ ከተማ በአጉሊ መነጽር ከርቀት እንመለከታታለን ማለት ነው። ያለሁት ማማ ላይ ሆኜ ከፊት ለፊት እንግዲህ መግባት የማይቻልባትን በጣም አደገኛ የሆነችውን እና ለብዙዎች ቪዛ ለማግኘት በጣም አስቸጋሪ ነው። ምክንያቱም ለመግባትም በጣም ጥብቅ የሆነች ሀገር ናት ሰሜን ኮሪያ የኪም ጆንጉን። ስለዚህ ኬንሶንጉ ባለሳሳት ኬንሶንጉ የሚባል ከተማዋ በቅርብ ርቀት ላይ ከፊት ለፊት ይታየኛል። ይህንን እዚህ ጋር በምታዩት አጉሊ መነጽር ከተማዋን እንድትመለከቱ ይደረጋል ማለት ነው። እንግዲህ በጦርነቱ ጊዜ ሰሜን ኮሪያ እና ደቡብ ኮሪያ ሲለያዩ እዚህ መጥተው ቤተሰባቸው የተከፈለ በዚህ መጥተው በአጉሊ መነጽሩ እህት ሀገራቸው በርቀት አሻግረው ያያሉ ማለት ነው። ሰሜን ኮሪያ ፍላግ በርቀት ይታያል። ሶስት ትልቅ ፍላግ አለ። ቆይላ ሳያችሁ እንዴት እንደሚመጣልኝ አላቅም በእርግጥ ግን ይህቹ ትልቅ ማማ ፍላጉ እዛ ላይ ነው ያለው። ማማው ላይ ነው የተሰቀለው ፍላጎት እሱ፣ አሁን ይታያል መሰለኝ በደምብ። ይሄ አየና ሰሜን ኮሪያ ማለት ነው። እንግዲህ ቅድም ረገጥናት፣ አሁን ከተማዋን አየን ማለት ነው። ባንገባም፣ እንግዲህ ይህንን ይመስላል። ግን ቅርብ ነው። በአይንም ስታዩት በጣም በቅርበት ይታያል። ሰው እንቅስቃሴ በአይን ባታዩ፣ በቴሌስኮፕ ግን የሰዎች እንቅስቃሴ ማየት ትችላላችሁ። ይሄ ደግሞ ቦርደር፣ እዚህ ደግሞ ያለው እኛ ያለንበት አሁን ዲሚሊታራይዝ ዞን ውስጥ ነው። ዲሚሊታራይዝ ዞኑን የሚጠብቁት የተባበሩት መንግስታት ድርጅት ወታደሮች እዛ ጋር ይታያቸዋል። ምናልባት ዙን ከሆነ ሊታያችሁ ይችላል። ከዲሚሊተራይዝ ዞን ሆናችሁ እንደዚህ ሰሜን ኮሪያን ከተመለከታችሁ በኋላ በርቀት ደግሞ ከዚሁ ከዲሚሊተራይዝ ዞን ውስጥ ሆናችሁ ደግሞ በዚህ ደግሞ እንደምታዩት ደቡብ ኮሪያን ማየት ትችላላችሁ። በዚህ ጋር ሰሜን ኮሪያን ማየት ትችላላችሁ። በዚህ ጋር ደቡብ ኮሪያን ታያላችሁ ማለት ነው። ይኸውና አየሁት፣ ራሱ ኪምጆንጉን ራሱን አየሁት። ሊያስተኩስ ኪምጆንጉን ለሙከራ ብሎ ሚሳይል ቢተኩስ ምን ውዝግብ ነው የምገባው የአሁኑ እሱ ሲተኩስ አይሲቢኤም ነው የሚተኩሰው ኢንተርኮንቲኔንታል ባለስቲክ ሚሳይል የሚባለው አህጉር ተሻጋሪ ነው ጌታዬ እንኳን ሀገር ተሻጋሪ ዋት የሆነ በቃ እዚህ ጋር ሆናችሁ አሁን ፍላጉን ስታዩት የሰሜን ኮሪያን ፍላግ ያው ከተማ በቃ በቅርብ ርቀት መኪና ሲሄድ ይታያል ከርቀት አሁን ታዩታላችሁ ሰሜን ኮሪያ ከተማ ላይ ሰሜን ኮሪያ መኪኖች ሲሄዱ ምናምን ታዩታላችሁ ቤቶች ይታያሉ ይሄ ቪዲዮ 12000 ላይክ ካላገኘ ይኸው ኪም ጆንግ ኡንን በቅርቤ ነው ተኩሰው ነው የምለው አሁኑ አሁኑኑ ተኩሰው ነው የምለው 12000 ላይክ ለማንኛውም ሰብስክራይብ አድርጉ ላይክ ማድረግ አትርሱ እስከ ዛሬ ከሰራኋቸው ፕሮግራሞች ከሄድኩባቸው ቦታዎች ትንሽ ለየት ብሎ ያገኘሁት በጣም ያስገረመኝ ብዙ ነገር የተማርኩበት ቦታ ይሄ በሰሜን ኮሪያና በደቡብ ኮሪያ መካከል ከኮሪያ ጦርነት በኋላ በተባበሩት መንግስታት ድርጅት ስር አሁን ላይ የሚገኘው የዲሚሊተራይዝድ ዞን ወይም ዲኤምዚ ዞን ውስጥ ተገኝቼ የሰራሁት ፕሮግራም ነበረ። በአለማችን ላይ ልክ እንደዚህ ያሉ ዲኤምዚ ዞኖች ችግር ባለባቸው ሀገሮች መካከል ላይ የተባበሩት መንግስታት ድርጅት ሰራዊቱን በማስፈር ተቆጣጥሮ ዲሚሊተራይዝድ ዞን ያደርጋል ያደርጋቸዋል ቦታዎቹን። ከዛሬው ፕሮግራም ብዙ ነገር እንዳያችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ሀገር በሌላ ፕሮግራም ተመልሰን የምንገናኝ ይሆናል። እስከዚያው በያላችሁበት የዓለም ዳር ቸር ቆዩልኝ። በጣም አመሰግናለሁ። ወዳችኋለሁ። ሰብስክራይብ ማድረግ ዶል ምልክቷን መጫን አትዘንጉ። ይመቻችሁ። ባባይ